ሰላም ውድ ተከታታዮቼ፣ ዛሬ ደግሞ እንጀራ ይዤ መጥቻለሁ። እንጀራ እንግዲህ ሙቀት ሀገር የምንኖር ሰዎች ወይም ደግሞ ቶሎ እየሻገተ የምንቸገር ሰዎች ለዛ መፍትሄ ነው ውድ ተመልካቾቼ። በመጀመሪያም ምጣዳችንን ያው እንግዲህ አስሰን አዘጋጅተን እንደዚህ እንጀራችን እንጀምራለን። የመጀመሪያ እንጀራ እየጀመርኩ ነው። እንግዲህ የምንፈልገውን እንጀራ አራት እንጀራ ሊሆን ይችላል፣ አምስት እንጀራ ሊሆን ይችላል እንጋግራለን። እኔ አንድ እንጀራ ጋግሬና ያሳየኋችሁ አንድ እንጀራችን እንደዚህ በስሏል። ከአሁን በኋላ አራት አምስት እንጀራ ጋግርና እንገናኛለን ማለት ነው። ስለዚህ አራት አምስት እንጀራ ከጋገርን በኋላ ምንድን ነው የምናደርገው? ሞሰብ ላይ እያስቀመጥነውን እንጀራ ያንን አምስት እንጀራ እናመጣዋለን። ሁሉንም እዚህ ምጣዱ ላይ እናደርገውና እንገጥመዋለን። ልክ አንድ እንጀራ ጋግረን እንዳያችሁት ይኸው አምስት እንጀራ ነው አንድ እንጀራ ጋግረን የምናወጣበት አንድ ደቂቃ የዛን ያህል ገጥመን እናስቀምጠዋለን። ይህ ማለት እየጠበስነው ነው። እንጀራ በሁለተኛ ቀኑ ወይ በሶስተኛ ቀኑ እንዳይበላሽብን እንጀራ እናሞቃለን አይደል? ይሄ ልክ እንደዛ ነው ማለት ነው። አሁን ይሄን እንደዚህ ጋግረን ካወጣን በኋላ ምድ ነው የምናደርገው የምንፈልገውን ያክል እንጀራ እየጋገርን አላው ላይ መጨመር ነው ማለት ነው። ስለዚህ ከዛ በኋላ አይሻግትም። ምናልባት እንጀራው ከታች አይጣበቅም ወይ ብላችሁ ልትጠይቁ ትችላላችሁ። ትኩስ ስለሆነ አንዷ እንጀራ ከታች ያለችው ትንሽ ከቂጧ ጠበስ ጠበስ ልትል ትችላለች እንጂ መጣበቁን አይጣበቅም፣ ይላቀቃል። መጨረሻ ላይ አሳያችኋለሁ። እንግዲህ አንድ እንጀራ የሚቆይበትን ያክል አቆይቼው እንደዚህ እናዋጠዋለን። ይሄ አምስት እንጀራ አንድ ላይ ነው እዚህ ላይ ስናዋጣ ተጠንቅቀን ማውጣት አለብን ውድ ተመልካቾች፣ ይንሸራተታል። ከታች ያለው ስንሽ ስለተጠበሰ ቀስ አድርገን እንደዚህ በሰፌዳችን ሰቅስቀን እንጀራችንን እናነሳለን። ከአሁን በኋላ እየጋገር እንጀራችንን እንጨምራለን እላው ላይ ማለት ነው። ምጣዳችን በጣም ስለሚግልብን ውሃ ማርከፍከፍ አለብን። ምጣዳችንን ማብረድ አለብን ማለት ነው። እንደዚህ ውሃ ራይተን፣ እንግዲህ ከአሁን በኋላ እንጀራችንን እንጋግራለን። ይህን እንጀራ የጋገርኩት ሮብ ቀን ጠዋት ነው። እንግዲህ ከሮብ እስከ እሁር ድረስ እንጀራው እንደዛ አልተበላሸም፣ እንደምታዩት እንዳልኳችሁም ደግሞ ይኸው ይላቀቃል፣ አልተጣበቀም። የመጨረሻ አንድ እንጀራ ነው ያለው፣ እሱን ደግሞ አድርቃችሁ ለድርቆሽም ልታረጉት ትችላላችሁ። ሌላው እንጀራ ግን እንደዚህ ምንም ነገር አልሆነም እንዳያችሁ።